ስንዴ ሽፋናችንን ስናይ በስንዴ ኮሞዲቲ ክላስተር ወደ 14 ሺህ የሚደርስ ሄክታር በዘር የተሸፈነበት ሁኔታ ነው ያለው። አጠቃላይ በአራቱ ዋና ዋና ሰብሎች ደግሞ ከ75 ፐርሰንት በላይ በኮሞዲቲ የተሸፈነበት ሁኔታ ነው ያለው። በስንዴ፣ በጤፍ፣ በባቄላና በማሽላ ማለት ነው። እንግዲህ ይህ የመጀመሪያችን ክላስተር ጉብኝታችን ነው የሚሆነው። አመሰግናለሁ። ስሜ የተፈሪ ወቅ ደረስ ይባላል። የወሎ ቀበሌ ቡድን ጽህፈት ቤት ተወካይ ነው። ምናልባት ያው እንግዲህ ቀበሌ ሰፊ ነው፣ በጣም ሰፊ ፖቴንሻል ነው ያው በዚህ ፖቴንሻልም የተነሳ በተለይ ሶስት ዋና ዋና ሰብሎች ላይ በሰፊው በኮሚዲቲ ክላስተር ያመርታል። አንደኛው እና ዋነኛው ደግሞ የስንዴ ኮሚዲቲ ነው። የስንዴ ኮሚዲቲ 85 ፐርሰንት በላይ የሚሸፍነው የስንዴ ኮሚዲቲ ነው። እዚህ እንደምናየው ያው 1555 ሄክታር 1054 ተሳታፊ የያዘ ሰፊ ክላስተር ነው። በዚህ ክላስተር ላይ ያው ብዙ መስዋዕት ተከፍሏል። ከመጀመሪያ ከማሳጀት ዝግጅት እስከ መጨረሻ እስከዚህ ደረጃ እስኪደርስ ድረስ አርሶ አደሩና ባለሙያው በቅንጅት በመሆን የኤክስቴንሽን ስራና አስፈላጊ የሆኑ ግብአቶችም ጭምር ድጋፍ በማድረግ ይሄ ስራ ሊሰራ የቻለበት አግባብ ነው ያለው እናም እንደምናየው በጣም የሚያምርና የሚያስደምም አረንጓዴ ውቅያኖስ ነው። ከዚህ የበለጠ ደግሞ ቀጣይ በሰፊው እንሰራለን ብለን እናስባለን እና ለዚህም ስራ መነሳሳት ትልቁን አስተዋጽኦ ያደረገልን የወረዳ ግብርና ጽፈት ቤት ነው። ትልቁ ድጎማ፣ በተለይ በማዳበሪያ በምርጥ ዘር፣ ሌሎች ሌሎች አስፈላጊ ነገሮችን ድጎማ በማድረግ ሰብል ሊሸፈን ና ሊለብስ የቻለበት አግባብ ነው ያለው እና ዘንድሮ ላይ ካለው አንጻር ካምነው 10 ፐርሰንት ከመቶ 59 ሺህ ወደ መቶ 69 ሺህ ኩንታል እናደርሳለን ብለን አቅደን እየሰራን እንገኛለን። እና ትልቁ ነገርና ዋነኛው ነገር አርሶ አደሩ ጠንካራ ጠንካራ ከሚባልም በላይ ተስፋ ባለመቆረጥ የተሻለ ስራ በመስራት የተሻለ ውጤት እንደሚያገኝ ግልጽ ነው። ከዛም አልፎ ደግሞ ከዚህ የሚገኘው ትልቅ ውጤት አስፈላጊ ለሆኑ ራሳቸውን ለማይችሉ አካባቢዎች በአንድም በሌላ ይሄዱ አርሶ እንትኑን ማህበረሰባችንን የሚበግብበት አግባብ ይፈጠራል ማለት ነው። እና እኔ ማስተላለፍ የምፈልገው ነገር አሁንም ቢሆን አርሶ አደሩ ጠንካራ ነው። የእኛ ቦሎ ቀበሌ ብሎም የሞረትና ጅሩ አርሶ አደር ጠንካራ ነው። የግብአት ግብአት ግን አሁንም በሰፊው ይፈልጋል። ያው እንደምታዩት የሚያምርና የሚገርም ሰብል እንዲሁ የመጣ ነገር አይደለም። ግብአት በሰፊው ስለሚፈልግ የግብአት አቅርቦቱ ከዚህ በበለጠ አሉን ሰብሎች 50%ቱን የሚሸፍነው ወደ 1400 ሄክታር አካባቢ የሚሸፍነው የስንዴ ሰብል ነው። ከዚህ አኳያ እንግዲህ ዘንድሮ የምታዩት ከባለፈው አመት በጥራትም በስፋትም ቅድም እንዳልኳችሁ በጣም የተሻለ ክላስተር ነው። ሶስቱን ቀበሌዎች የሚያያይዝ ክላስተር ነው። ስለዚህ በስፋቱ በጣም የተሻለ ክላስተር ነው። እንግዲህ የክላስተር ጥቅሙ ብዙ ነው እና የተወሰኑትን ልበላችሁ እና ክላስተር በምንዘራበት ጊዜ አንደኛ የአስተሳሰብ አንድነት እንዲመጣ ያደርጋል። የአስተሳሰብ አንድነት የተግባርም አንድነት እንዲመጣ ያደርጋል። ስለዚህ እዚያ አካባቢ የተደራጁ አርሶ አደሮች በተመሳሳይ ወቅት ይዘራሉ፣ በተመሳሳይ ወቅት ያርማሉ፣ በተመሳሳይ ወቅት ይሰበስባሉ። በተለይ መካናይዜሽን ለመጠቀም በጣም ምቹ ሁኔታ ይፈጥራል ማለት ነው። አሁን ለምሳሌ ትራክተር በትራክተር ለማረስ፣ በኮምባይነር ለመውቃት፣ ኬሚካልም ለመጠቀም በቃ ሁሉን ነገር አቅፎ ባንድ የያዘ ክላስተር አደረጃጀት በዚህ ደረጃ በጣም ጠቃሚ ነው እና ምርትና ምርታማነትን ለመጨመር በጣም ክላስተር ትልቅ ስራ ነው ማለት ነው። እንዴት ይጨምራል ካላችሁ ለምሳሌ ሁሉም አሁን ሶስት መቶ አርሶ አደር ብናደራጅ ተመሳሳይ እውቀት የላቸው ተመሳሳይ አመለካከት የላቸው ስለሌላቸው ከዛ ውስጥ ደግሞ የተሻለ አመለካከት ያላቸው አሉ፣ የተሻለ እውቀት ያላቸው አሉ። እነዛን እየተከተሉ ተመሳሳይ ምርት እንዲያመርቱ ያደርጋል ማለት ስለዚህ እዛ መካከል ይሄ ሰነፍ የምንለው አርሶ አደር አይኖርም ይጠጋጋል ተመሳሳይ ይሆናል ማለት ነው። ስለዚህ ክላስተር በጣም ብዙ ጥቅም ነው ያለው ከዚህ አኳያ ምርትና ምርታማነትን ለመጨመር አንዱ ትልቁ ስራ እንደ ሀገርም እየተሰራ ያለው ክላስተር በስፋት መንግስት ትኩረት ሰጥቶት ድርጅት ትኩረት ሰጥቶት እየተሰራ ነው ያለው ይባል የወረዳው ዋና አስተዳዳሪ ነኝ አጠቃላይ በዚህ አመት ያው ግብርናውን ለማዘመን እየሰራ ነው ያለው ስራ በጣም አሪፍ የሚባል ነው በአንድ በኩል ሰላማችን እያረጋገጥን በሌላ በኩል ደግሞ በአንድ እጃችን ሌላኛውን የግብርና የልማት ስራዎቻችን ላይ በጣም በርብርብ ስናደርግ ቆይተናል። ከልማት ስራዎች አንዱ ደግሞ ግብርና ነው ትልቁ ድርሻ የሚወስደው ከግብአት ስርጭት ጀምሮ አጠቃላይ ቴክኖሎጂ አቅማቸው በመጠቀም ከአርሶ አድራችን ጋር ጥብቅ መተማመን በመፍጠርና አጠቃላይ የቀበሌው መዋቅር በአለሙያ ሙያተኛውን የወረዳው መዋቅር በማስተባበር በግብርና ትልቅ ለውጥ የመጣበት አመት ነው። በዚህ አመት እንግዲህ የምታዩ ክላስተር ወደ 1555 ክላስ የበቆሎ ቀበሌ ያለ ስንዴ ክላስተር ነውና፣ በጣም አሪፍ ነውና። እኛ መነሻችን እንግዲህ ግብርና ቢያንስ የጅሩ ግብርና ሶስት አቅሞችን መሻገር አለበት ብለን እናምናለን። የመጀመሪያው መላ አርሶ አደራችን በምግብ ራሱ እንዲችል እና ከድህነት እንዲወጣ፣ ከዛ መቀጠል ለፋብሪካ የምርት አቅም እንዲሆንና አገር አቀፍ አለም አቀፍ ገበያዎች ላይ የራሱን ድርሻ ማሟላት የውጭ ምንዛሪ እንዲያስገባ በዚህ ረገድ ጅሩ የድርሻውን እየተወጣ ያለው ወረዳ ነው። ይህን በክላስተሩ ማደራጀት ብረሰው ደግሞ የበለጠ ኮመርሻል የሆነ ምርት እንዲያመርት ውጤታማ ስራ እንዲሰራ በተቀናጀነ በተደራጀ መልኩ እየሰራ በማለት ነው እና ምንድ ነው የትኩረታችን የቀጣሚ ትኩረት መስካችን አንደኛው በዚህ ወረዳ የምርታማነትን የመጨመር ሜካናይዜሽኑ የማስፋት ተጨማሪ የማምረሻ አቅሞችን የማስፋት ለምሳሌ ይሄ ምህር ነው በመስኖ ዘርፍ በጋ ስንዴ ዘርፍ ውጤታማ ስራዎችን ቢያንስ አንዱ አርሶ አደር በአመት ሶስት አረት የሚያመርስበትን በፕሮጀክት እገዛ በመንግስት ባጀት የጀማን ኮልደር ማዕከል ያደረገ የመስኖ ስራ የጉልጓሮችን በመቆፈር አርሶ አደራችን በራሱ ፍላጎት በጀት መድመለት በራሱ ህብረተሰቡ በማስተባበር ብዙ ስራዎችን እየሰራ ያለ አርሶ አደር ነው። የቀጣይ ትኩረታችንም በዚህ ረገድ ሁለት የትኩረት አቅጣጫ ነው። አንደኛ ምርትና ምርታማነትን መጨመር ነው። በአንድ ሄክታር እስካሁን ወደ 60 ሁለት አካባቢ ነው ድረስ ነው። ከዚህ በላይ እንዲጨምር እስቲል የክልሉን ትልቁ ድርሻ ያለው ዝ ወረዳ ነው በማምረት ረገድ ማለት ነው። ከዛ ቀጥሎ ሜካናይዜሽን የማስፋት ተጨማሪ አቅሞችን መጠቀም ነው። እነኝህ ሁለቱ ላይ ማዕከል ካደረግን ቅድም ያልኳቸውን ሶስት ፖይንቶች ላይ ቆመን እንሰራለን። ይሄ ደግሞ አሁን ያለበትን ከግጭት አዙሪት ያወጣናል፣ ከድህነት አዙሪት ያወጣናል። ድህነትና ግጭት ተመጋጋቢ ናቸው። ድህነት ባለበት አካባቢ ግጭት አለ፣ ግጭት ባለበት አካባቢ ድህነት አለ። መላ እርሱ አድራችን አሁን የሰላሙ ጉዳይ ጥሩ መነሳሳት አለ፣ በቃን የሚል ስሜት ፈጥሯል። ይሄ ሰላሙን እያረጋገጠ ከሄ ደግሞ ለማስ ላይ የበለጠ ራይት አድርገን ስለምንሄድ በዛ አግባብ እናጠናክራለን። የዘንድሮ አመት እቅዳችን አኳያ ጥሩ እየፈጸምን ያለው በቀጣይ ደግሞ ከዚ ብልጥ በጥፍ አቅድን የምንንቀሳቀስበት አመት ነው የሚሆነው። በጣም አሪፍ ነው። አርሶ አደሩ ሙያተኛው ከዚህ ተነስቶ እስካሁን የፈጠሩት ሙያ ክህሎት በጣም ጥሩ ነው። እጅግ ጀግነት የተሞላበት ስራ ሲሰሩ ቆይተዋል። አሁንም ግን የሀገር ብዙ ይቀርባል። ከባለሙያ አኳያ የክህሎት፣ የአመለካከት፣ ያሰራር መጨመር አለባቸው። የጀርባ አርሶ አደር በነገራችን ማል በጣም የበለጸገ አርሶ አደር ነው። አቅምም አለው። ከአርሶ አደሩ አቅም በላይ የሆነ ሙያዊ አቅም መፍጠር ማሰልጠን ምርት ላይ ማዕከል ያደረገ ጭማሪ ላይ ማዕከል ያደረገ ስራ መስራት ከባለሙያ ይጠበቃል። ወተኛው ባለሙያ ጋር ኮሚትመንት ነው፣ ኮሚትመንት ይጠይቃል፣ አሰራር ላይ መቆም ይጠይቃል። እስፔሻሊ ይሄ ወቅቱ የፈጠረው የሰላም ቀውስ ባለሙ በአንድ በኩል ብዙ ሙያተኛ ጠንካራ ባለሙያ በፈጠር ነው። ልክ ይሄን የጸጥታ ሁኔታ ደግሞ እንደ ምክንያት ተጠቅሞ ስራ ለመስራት ዳርዳር የሚ ማለት ነው እነሱ መሰብሰብ አለባቸው የሚል አሁን ተሰብስበው በየቀበሌያቸው በቆላም በደጋም በጓት አርሶ አደራችን በአንድ ወገን ሰላሙ እያረጋገጠ በጣም የተባረከ አርሶ አደር ነው። ለምርቱ ይተጋል፣ ለእርሻ ይተጋል። ሰላሙ እያረጋገጠ ጎን ለጎን ወጥ በሆነ መልኩ የመንግሥትን አሰራር መነሻ አድርጎ ከመንግስት ጋር እጅና ጓንት ሆኖ እርሻው ማረስ አለበት፣ ለማቱ ማልማት አለበት። እኛ ማዳበሪያ በከፍተኛ ላይ እያቀረብንለት ነው። ዋጋ ይከፈ በመከላከያ ያያጭ በጥምር ጦር እያጀበው እያቀረብንለት ነው። መንግስት ለዚህ አርሶ አደር ዋጋ ይከፈ መንግስት የሚፈልገው ህዝቡን ከድህነት አዙሪት ማውጣት ነው፣ ምርት ማሳደግ ነው። ለራሱ ላርሶ አደሩ መስኪን ለራሱ ኖሮ ሲል አርሶ አደሩ ደግሞ የበለጠ መጀገን አለበት። በዚልክ በጣም ጀግና አርሶ አደሮች አሉ። በዛ ልኩ ደግሞ ሰነፍ አርሶ አደሮችም አልፎ አልፏል። አሁንም መሬታቸውን የሚሸጡ፣ አሁንም በየመጠጥ ቤቱ የሚንቀሳቀሱ፣ መሬታቸውን የሚያጋዙ፣ በአግባቡ የማያርሙ፣ በአግባቡ ሰብላቸውን አድሬስ የማያደርጉ፣ ክላስተር ስናደራጅ ሲ በመሀል ገብቶ የሚበጠብጡ፣ ስንዴ ክላስተር ስናደራጅ ጤፍ የሚዘሩ፣ እንደዚህ አይነት አርሶ አደሮች ስላሉ እነኚህን በደንብ ማስተካከል ማረም አለባቸው፣ ማለት ይሄ በግብርና ሙያ ድ ሲደረጋ በራሳቸው በየመረኩ ውይይት እናደረገልን መላርሶ አድራችን መላርሶ ወጀ ጋር ነው። በእኛ በኩል መንግስታዊ ግዴታችን እናገለግል እስከገባን ድረስ መንግስታዊ ግዴታችን በብቃት እየተከሰተ እንወጣለን። ከጎን ያለው ሙያተኛውን አርቶ አድርጉን በየባህሪው ከወረዳ እስከ ቀበሌ ያለው መዋቅር ማገዝ አለበት። ይሄንን ጥሪ ማሳለፍ ፈልጋለሁ።